ሰራተኛ ማነው ከሚለው ስንጀምር እንግዲህ በየትኛውም ተቋም ላይ ተቀጥሮ የሚሰራ ሰራተኛ ያው ሰራተኛ ነው የሚባለውናስራ ና ስራ የሚሰራ ሰራተኛ ኃላፊነት ተሰጥቶ የሚሰራ ሰራተኛ እኛ ሰራተኛ ነው የምንለው። ና ምናልባት እኛ ሞር ይሄ ኢሰማኮ የሚሰራው በ1156 አዋጅ ላይ መሰረት አድርጎ ስለሆነ ሞር ፎከስ የሚያደርገው የግል ድርጅቶች ላይ ፕላስ ደግሞ የልማት ድርጅቶች ላይ ነው እና እዛ ላይ አሰሪ ቀጥሯቸው የሚሰሩ ሰራተኞች ለእኛ ሰራተኞች ናቸው እና በየትኛውም ኮንስትራክሽን ሊሆን ይችላል። የተለያየ የተለያየ ዘርፍ ላይ የሚሰሩት እነዛ እንደ ሰራተኛ ነው የምንቀጥረው ማለት ነው። በኢትዮጵያ ደረጃ አንድ ወጥ የሆነ እንትን ያለን ኮንፌዴሬሽን ነው ያለው። ኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ነው ያለው። በስሩ ዘጠኞች አሉ። የዛሬ ኦልሞስት ሀምሳ አመት በላይ ገደማ እንግዲህ ሲቋቋም ብዙ ቻሌንጆች አሉ። መገፍ መሰደድ ብሎ የተሰደዱ አሉ እና በጣም ትላልቅ አሉ። እስቲል የፕሬዚዳንታችን የኢሰማኮ አታኮ ሰንፈሎ አቶ ዳዊ አሉ። የቀድሞ ፕሬዚዳንት የነበሩ ከዛ በፊት ሲመሰረትም የነበሩ ትላልቅ ሰዎች አሉ እና በጣም ትልቅ መስዋዕትነት ነው የተከፈተው። ኢቭን ኢፍ የሰራተኛን መተ መተዳደሪያ አዋጅ ለማጽደቅ ካንድም ሁለት ሶስት ጊዜ የተጸደቁ አዋጆች አሉ። እነዛ አዋጆች ኢቭን ኢፍ ቢጸድቁ ያን ያህል አሰሪ ላይ ብቻ ድጋፍ የሚያደርጉ ስለነበሩ መጽደቃቸው ብቻ ትርጉም አላገኘም ነበርና ዛሬ ላይ ነው አዋጆች ይታሉ። ዛሬ ላይ ለነው 1156 ነው የመጣውና ኢሰማኮ ረጅም ታሪክ ያለው ብዙ መስዋዕትነት የተከፈለበት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ነው እና ትልቅ ዋጋ ተከፍሎበት ነው። ዛሬ ላይ በስሩ ዘጠኝ ፌዴሬሽኖችን እና በአጠቃላይ ወደ ሶስት ሺህ የሚጠጉ አባላት ሰራተኞችን የያዘ ትልቅ ተቋም ነው ማለት ነው እና ለሰራተኞች መብትና ጥቅም የሚታገል ትልቅ ተቋም ነው የሰራተኞች ማህበር። ሰራተኛ ማህበር እንግዲህ እንዲመሰረት ኮንፌዴሬሽኑ እንዲመሰረት የተፈለገበት ምክንያት ብዙ ጊዜ አሰሪው ምናልባት ቀጥሮ ላይ ያሰራ ይችላል ሰራተኛውንና የሚተዳደረበት አዋጅ ከሌለው አሰሪው በሚፈልግበት አቋምና አቅጣጫ ብቻ ነው ሰራተኛውን ሊያሰራ የሚችለው። አዋጅ ካለ ግን እዛ ላይ አሰሪው ግዴታ አለ፣ የሰራተኛውም ግዴታ አለ። እንደዛው መብት አላቸው ሁለቱም ሳይድ ስንመለከት ማለት ነውና ስለዚህ ብዙ ጊዜ ሰራተኛ ይጮቆን ነበር። ሰራተኛው ጮቆን ህዝብ ነውና ይበደላል። የሚፈለገውን ያክል እንኳን አያገኝም፣ ኑሮ መግፋት አይችልም እና ብዙ ጫናዎች አሉበት። እና ለዛ ነው የሰራተኛ ማህበር ራይታቸውን፣ ለማስጠበቅ መብታቸውን ለማስጠበቅ የሰራተኛ ማህበሮች መመስረት አለባቸው ፌዴሬሽን መመስረት መቻል አለባቸው፣ ኮንፌዴሬሽኖች መመስረት መቻል አለባቸው የሚል እንቅስቃሴ እንደውም የአብዮቱ እንቅስቃሴ ነው ዛሬ ላይ መጥቶ እዚህ ላይ የምናየው ና በንጉሱ ስርዓት የነበረው እንትን እንግዲህ፣ በጣም ትልቅ ትግል ነው። መስዋዕትነት እስከ መክፈል፣ እስከ መታሰር፣ እስከ መደብደብ፣ እስከ መሞት ድረስ ነው። ብዙ ሰማዕታት አሉ ዛሬ ላይ የሚዘከሩ። አሁን እኛ በባለፈው ሜዲያ አክብረናል በሀያ ሶስት ና እዛ ላይ ይዘከራሉ። ለምን? ለሰራተኛው መብትና ጥቅም ሰራተኛው መደራጀት አለበት፣ መብቱ መከበር መቻል አለበት። ከአሰሪው ጋር እኩል ተደራድሮ የሀብት ክፍፍል ማድረግ መቻል አለበት። አሰሪው ብቻ አይደለም ብዙ ሀብት ማጋበት ያለበት፣ ሰራተኛውም ሀብት ሊኖረው ይገባል። ተመጣጣኝ በሚሰራው ልክ ተቋሙንም እያሳደገ ሰራተኛውም የራሱን ህይወት መቀየር መቻል አለበት። የሚኖሯት እድሜ ምናልባት ምድር ላይ ትንሽ ናትና በሚኖረው 25 ሰላሳ ዓመት ተቀጥሮ ምንም ደሞዝ ማሻሻያ ሳይደረግ ህይወቱ ሳይሻሻል የሚኖር ሰራተኛ አለ። አሁን ላይ ራሱ ስቲል በድሮ በጣም ረጅም ዓመታት የቆዩ ቢሮዎች ምናምን ትንሽ ደሞዝ የሚከፈላቸው አሉ። ያ ማለት የሆነ ስርዓት ካልተዘረጋ አዋጅ ካልወጣ ማህበር ተመስርቶ መብታቸውን ለማስከበር ጥረት ካላደረጉ ያ ሰራተኛ ጭቁን እየሆነ ነው የሚሄደው። ህይወቱ አይለወጥም፣ አይሻሻልም። እየተቸገረ ነው የሚኖረው ሮሮ እያሰማ ነው የሚኖረው። ስለዚህ ያን መፍትሄ ለማምጣት በማህበር ተመስርቶ የመንግስት አካላትንም ቢሆን ተቋሙንም ቢሆን በማናገር አሁን ላይ የተሻሻለ እንትን አለን አዋጅ 1156 አዋጅ የተሻሻለ ነው እና እዛ ላይ ኢቭን ኢፍ ህብረት ስምምነት መስማማት እንዲቻል ክፍት የተደረጉ ቦታዎች አሉ። ከስራ ደንብ አንጻር፣ ከደሞዝ አንጻር፣ የተለያየ ጥቅማ ጥቅም አንጻር፣ ከጤና አንጻር የተለያዩ ነገሮችን ሰራተኛ ማህበር ከተመሰረተ በኋላ ያ ሰራተኛ ማህበር የተወከለው ከአሰሪው ጋር ቁጭ ብሎ መደራደር ይችላል። ተደራድሮ ህብረት ስምምነት ተስማምቶ ምን ማድረግ ይችላል? የሰራተኛውን መብትና ጥቅም ማስጠበቅ ይችላል ከአሰሪው ጋር ከአሰሪው ጋር። ከዛም አልፎ ተርፎ ደግሞ በኑሮ በተለያየ ሁኔታ ጫና ሲደርስበት ሰራተኛው በደል ሲደርስበት፣ እንግዲህ ያው የኑሮ ጫና ነው የኑሮ ፈተና ነው ሰራተኛ ማህበራት እንዲደራጁ በጣም ፕሬዥር ፈጥሮ የመጣው ዛሬ ላይ ማለት ነውና፣ ይሄ 1156 አዋጅ 2011 ማለት ነው። አዋጅ እንግዲህ በጣም ብዙ አርቲክሎችን የያዘ ነው። በጣም ብዙ አርቲክሎችን የያዘ ነው። እነዛ አርቲክሎች ውስጥ የሰራተኛ መብት አለ፣ ጥቅም አለ፣ እንደዚሁም ደግሞ ያሰሪውንም ያስቀምጣል መብትና ጥቅሙን እና በጣም ብዙ አርቲክሎች አሉት። ሰራተኛው መደራጀት፣ ስለ ህብረት ስምምነት የሚጠቅሱ፣ ስለ ሙያና ደህንነትና ጤንነት በጣም በርካታዎች አሉ እና የትኛውም የግል ተቋም ፕላስ ደግሞ የልማት ድርጅት የሚተዳደረው በዚህ አዋጅ ነው። ምናልባት የመንግስትን በሲቪል ኮድ ነው የሚተዳደሩት እነሱ ግን ይሄ በዚህኛው አዋጅ ውስጥ በጣም በርካታ ተሻሽሎ የመጡ ነገሮች አሉ። ቀደም ሳነሳለ ነበርና አንድ ሰራተኛ ጊዜ ሰርቶ የካሳ ሳያገኝ ከሄደ ነገ ላይ ህይወቱን በጣም ሚዘረብል ነው የሚሆነው እና በጣም ቻሌንጅ ውስጥ ነው የሚገባው። ሶ ዳት እነዚህ አዋጆች በጣም ብዙ ጥቅም አላቸው። ከዛም ባሻገር ደግሞ ህብረት ስምምነት እንዲስማማ አሰሪውም እንዲደራጅ ነው። ባይዘ ማህበር ብቻ ሳይሆን ሰራተኛው ብቻ ሳይሆን አሰሪው መደራጀት ይችላል። ብዙ ነገሮችን ያቀፈ አዋጅ ነው እና ምንድን ነው ላልኮ፣ በቃ ሰራተኛው የግል እኛ ምን የግል ሰራተኞች የልማት ድርጅቶች ምናልባት ሲቪል ሰርቫንቶች አይተዳደሩም። በዚህ በሲቪል ኮር ነው የሚተዳደሩት። የወሊድ ፈቃድ ብትል፣ የአመት ፈቃድ ብትል፣ የተለያዩ ነገሮች ያሉት በዚህ አዋጅ ውስጥ ነው። ስለዚህ የትኛውም የግል ተቋም ሲቀጥር ሰራተኛውን ኢቨን ፍ የራሱን ሩሬን ሬጉሌሽን ሲያወጣ እዚህ ላይ ተመስርቶ ነው፣ ከዚህ የሚጣረስ አለመሆን አለበት እዚህ ላይ ተመስርቶ ነው ማውጣት አለበት። አዎ ማንኛውም እንትን ነው ሚዳኛው፣ ፍርድ ቤት ቢኬድ ሚዳኛን ይሄ ህግ ነው። ትልቁ አንዱ የኢሰማኮ ውቅድ ማህበራትን ማደራጀት ነው። ከስራና ክህሎቶች ጋር ኢንተርፕራይዝ ቢሮ አለ አሁን ሲዳማ ውስጥ ከነሱ ጋር በመሆን የማደራጀት እንትን ነው። አሁን በዚህ አመት ራሱ ወደ 15 ወደ 15 ማህበራት ወደ 14 ማህበራትን አደራጅተናል። ተፍቅር ነው ያለን። ገና ብዙ ማደራጀት እንፈልጋለን። ብዙዎች አሉ። አሁን ወደ ወረዳ አንኳባቢ ብንወርድ ብዙ ያልተደራጁ ማህበራት አሉ። እዚህ አዋሳ ዙሪያ ብንመለከት ብዙ ማህበራት አልተደራጁም። ተደራጅተው መብትና ጥቅማቸውን በሰላማዊ መንገድ ነው መብትና ጥቅማቸውን ህጉ ላይ በተቀመጠው መንገድ ህጉ ብቻውን ራሱ ትልቅ ጠቀሜታ አለው። ከዛ ባለፈ ደግሞ ማህበራቸው ሲጠነክር ከአሰሪው ጋር ቁጭ ብለው መደራደር ይችላሉ፣ ረቂቅ አዘጋጅተው። ምክንያቱም አዋጁ ሲቀረጽ አንዳንዱን ነገር ክፍት አድርጎታል፣ ለህብረ ስምምነት ትቶታል። በህብረት ስምምነት ካልተሸፈነ በስተቀር ይላል። አንዳንድ ከህብረት ስምምነት ካልተሸፈነ በስተቀር ይላል። ያ ማለት ምንድን ነው? በህብረት ስምምነት ይህ ያንን ነገር ማሻሻል ይቻላል። ስለዚህ እነዛን ነገሮች ለቅመው ረቂቅ አዘጋጅተው ከአሰሪው ጋር መደራደር ይችላል፣ በወሳኝ ረቂቅ ማዘጋጀት ይችላሉ። ግን ከአሰሪው ጋር ተደራድሮ ማህበር ሲመሰረት ነው። እንግዲህ እኛ ግንዛቤ እንሰጣለን፣ ትሬኒንጎችን እንሰጣለን። በርካታ አንድ ማህበር ከተመሰረተ በኋላ መስርተን ሰርቲፋይ የሚያደርገው ስራና ክህሎት ኢንተርፕራይዝ ቢሮ ነው። መስርተን ብቻ አንተው ትሬኒንግ እንሰጣለን፣ የተለያዩ የትሬኒንግ ስልጠና ድጋፎች እንሰጣለን። የፌዴሬሽንም የኢሰማኮም አባል ነው የሚሆኑት ከዛ በኋላ አባል ይሆኑና፣ ሁልጊዜ ክትትል ፎሎአፕ እናደርጋለን፣ የህግ ድጋፍ እናደርጋለን የተለያዩ የሚያስፈልጓቸውን በአሰሪ መካከልም እየገባን በሁለትዮሽ አዝ ዌላስ ደግሞ ችግሮች ማይፈቱ ከሆነ መንግስትንም ኢንቮልቭ በማድረግ የምንፈታበት ሂደት ና በዚያ መንክ ነው እየሰራ ያለነው ና መሰረታዊ ነገር ማህበር መደራጀት ና ወደ እኛ መጠጋት መቻላቸው አለባቸው እና የሚፈልጉት ካለ ቢሮችን ሁልጊዜ ሞፕን ነው በቃ ቢሮችን ኢሰማኮ ምክንያቱም ለሰራተኞች የቆመ ተቋም ነው። እኛ አገር ግን አሁን መነሻ ደሞዝ ብንመለከት ምንም አይነት መነሻ ደሞዝ የለንም፣ ምንም አይነት መነሻ ደሞዝ የለንም። ስለዚህ አሰሪው በፈለገ መንገድ ነው የሚቀጥረው ደስ ባለው መንገድ። ያ ሚኒመም ዌጅ እንግዲህ ሲሰራ ጥናት ተደርጎ ነው የሚሰራው። አንድ ሰራተኛ በልቶ ጠጥቶ መኖር የሚችልበት ስታንዳርድ የትኛው ነው? ያ ጥናት ተደርጎ ገበያው ኢንፍሌሽን ሬት ታይቶ፣ የገበያው ሁኔታ ታይቶ ነው የሚወሰነው። ያ ማለት በየእንትኑ አሜድ ይደረጋል በተወሰነ ኢንተርቫል በሁለት አመት በሶስት አመት አሜን የሚደረግ ነው። የገበያው ሁኔታ የታየ ማለት ነው። አሁን ኬንያ በቅርቡ አሻሽላለች የራሷን ማለት ነው እና ያለፈው ኖቬምበር ላይ ምናምን ነገር እንዳሻሻለች ነው አፕዴትድ የሆነ ኢንፎርሜሽን ያለኝ ማለት ነው። ሶዳት ያ የሚሻሻል ነው ሚኒመም ጭ እና በተቀምጧል። ኦልሞስት ይሄ አዋጅ ከተመሰረተ ሁለት ሺህ አስራ አንድ የተመሰረተው እንግዲህ ይህ አዋጅ ረጅም አመት ነው አሁን ያለ ነው። ኦልሞስት ረጅም አመታት ነው እስካሁን ግን ምክር ቤት ላይ እንግዲህ ቦርድ ተቋቁሞ ጥናት ተደርጎ አልተገባም። ብዙ ክፍተቶች አሉ። እዛ ላይ መሰራት መቻል አለበት። መንግስትም ሊያግዘን ይገባል ብዬ አስባለሁ። ከዛ በተጨማሪ ደግሞ ይሄ ግብር ታክስን ብንመለከት፣ የግብርን ታክስ ብንመለከት እንግዲህ ከአመታት በፊት የተሰራ የስሌት ነው እኛ ጋር ያለው ኢትዮጵያ ውስጥ እና የመንግስትም ቢሆን የግሉም ሴክተር ቢሆን በዚህ ታክስ ህግ ነው የሚመራው ባይዚ ስድስት መቶ ብር ከ601 ብር ከበታች የሆነ ነው ማይከፍለው። ያ ማለት እዛን ጊዜ ይሄ ብር ትልቅ ቫሊዩ ነበረው ማለት ነው። ተጓባናለ 600 ብር ቫሊዩ በነበረ ሰዓት የተሰራ ታክስ እንትን ነው ማለት ነው። አሁን አያበላ ምንም ትርጉም የለውም። ስለዚህ ወቅቱን ጠብቆ የሚወጡ አዋጆች ቶሎ መሻሻል አለባቸው። ካልሆነ የሰራተኛ ላይ ያለው ጫና እየበዛ ነው የሚሄደው። ሰራተኛው ባይዜ የኑሮ ሁኔታው ሲመቻች አያስብም፣ አይጨናነቅም፣ አይምሮ ፍሪ ነው፣ ሞር ፕሮዳክቲቭ ነው የሚሆነው። ማኒፋክቸሪንግ ሴክተር ላይ ብንመለከት፣ የተለያየ እንትን ላይ ብንመለከት ጭንቅላት የሚፈልጉ ስራዎች ናቸው ያሉት። በሀሳባችን ሌላ ሌላ ነገሮችን ስለ ኑሮ የሚጨነቅ ከሆነ ስለ ኑሮ የሚያሰብ ከሆነ ቤተሰብ ካለው ስለ ወላጆቹ፣ ስለ ልጆቹ የሚያስብ ከሆነና የሚጨነቅ ከሆነ እዚህ ጋር ያለው ስራ ውጤታማ አይሆንም። ስራ ደግሞ ውጤታማ ካልሆነ አገር አታድግም። ስለዚህ የሰራተኛውን የኑሮ ሁኔታ ምቹ ማድረግ አገር እንድታድግ መንግስት ተጠቃሚ እንዲሆን አሰሪውም እዛ ጋር ቀጥሮ የሚያሰራው በወር ውጤታማ እንዲሆን በአመት የሚያተርፈው የሚያገኘውን ነገር ከፍ ለማድረግ ጠቀሜታ አለው። ሶ ላይክ ሙቻል በነፊት ነው። የሆነ አንድ ሳይድ ያደረገ ሳይሆን ሁሉንም ነገር ያደረገ ነው። ለአሰሪውም ጥሩ ነው። እንግዲህ ወደ ራሳችን አዋሳ ውስጥ አዋሳስ ነው። አክቹዋሊ ግን ሲዳማ ክልል ኢሰማኮ ቅርንጫፍ ጽህፈት ቤት ነው የሚባለው እና ያው በኢሰማኮ ውስጥ ያለ በሲዳማ ክልል ውስጥ የተዋቀረ ቅርንጫፍ ጽህፈት ቤት ነው። ይህ ቅርንጫፍ ጽህፈት ቤት እንግዲህ በአዲሱ መዋቅር ነው አሁን በተሻሻለው መዋቅር ነው። ከዚህ በፊት አዋሳ ብራንች ነበር። አዋሳ ብራንች ነበር የሚባለው እና አዋሳ ላይ ያለው ብራንች በጣም ሰፊ ቦታ ነው የሚሸፍነው ደቡብ ከዚህ በፊት እዚህ ስለነበረ ደቡብን ሙሉ ነው የሚሸፍነው። እንደዛውም አልፎ ደግሞ እንደዚህ ወደ ምዕራብ አርሲ ምናምንም ጨምሮ የሚሸፍን ነበር የሐዋሳው ብራንች። በርካታ ማህበራት ወደ 200 የሚጠጉ ማህበራትን ማቋቋም የቻለ ብራንች ነው ማለት ነው። ስለዚህ እነዛ ማህበራት በዚህ ብራንች ስር ናቸው። ከዛም ከዛ በመቀጠል እንግዲህ መዋቅሩን ሲያሰፋ በአዲሱ በዚህኛው በ2017 መዋቅሩን አሻሽሎ ቅርንጫፍ ጽህፈት ቤቶችን አስፍቶ ተደራሽነቱን ለማስፋት ሲሰማ ባወጣው እንትን ይሄ ሲዳማ ክልል ውስጥ ነው። አሁን አዋሳ ላይ ያለው ብራንች ከዚህ ቀደም ደቡብን ሁላ ሚሸፍነው ያው ሌላ አለ እዚህ ማዕከላይ ኢትዮጵያ ላይ የተመሰረተ ቅርንጫፍ ጽህፈት ቤት ራሱ ስለሆነ ደቡብም የራሱ የተመሰረተ ስለሆነ እንደዚሁም ደግሞ ምዕራብ አርሲም ወደዛ የራሱ የሆነ ብራንች ሻሸመኔ ላይ ስለተመሰረተ ይሄ ደቡብን ሲዳማን ብቻ ነው የሚያጠቃቅለው። አዋሳ ያለው አሁን ብራንች ሲዳማን ነው ዙሪያ ያሉትን ነው የሚሰራውና ይሄ ተቋም እንግዲህ ማህበራት ማደራጀት ላይ ሰራተኞችን ምናልባት በህግ ድጋፍ በመስጠት ላይ፣ ከዛም አልፎ ተርፎ ማማከር፣ የተለያዩ ድጋፎችን ይሰራል። ሰራተኛው የተለያየ በደል በአሰሪው ሲፈጸምበት በተለይ በዚህ ሰዓት ላይ አሁን ማህበራትን ለማደራጀት እራሱ በጣም ሶ ቻሌንጅ አሰሪው ካለው የግንዛቤ ክፍተት አንጻር ምንድን ነው አዋጁንም በውል በደንብ ስለማያውቀው ያው ይሰራበታል። ምናልባት ህግ ፊት ሲቀርብ ነው የሚዳኝበት እንጂ በውል አንዳንድ ጊዜ አሰሪውም አያውቀው። እኛ ማህበራትን ከመሰረትም በኋላ ለማህበር መሪዎች ስልጠና እንሰጣለን። ስለ አዋጅ በደንብ ስልጠና ይሰጣል። አዋጁ ተከፋፍሎ ነው የሚሰጠው። የተለያየ ቦታ ማለት ነው። ግንዛቤ ይኖራቸዋል። አሰሪው በተለያየ መንገድ ኢንቮልቭ የምናደርግበትም ባይት አለ አዌርነስ ለመስጠት እነዛ ግን ማህበር የተመሰረተበት ነው። ማህበር ያልተመሰረተበት የምናገኝበት ሚስ የለም፣ እና እዛ ላይ መሰራት አለበት። መንግስትን በዚህ ዙሪያ ቢያግዘን አሪፍ ነው የሚል ሀሳብ አለኝ። የትኝ ኢሰማኮ ላይ ዋናው ሄድ ኦፊስ ላይ የሚሰራ ስራ ያው በብራንች ደረጃ እዚህ ይሰራል። ሰራተኛ በማህበር መደራጀት አለበት የሚል ትልቅ እምነት አለኝ። ማወቅ አለበት በቃ አትሊስት። ብዙ ሰራተኞች ስላላወቁ በማህበር መደራጀት መብት እንዳላቸው እንኳን አያውቁ፣ ግን አንድ ተቋም ውስጥ ተቀጥሮ ምናምን ነው የሚሰሩ እና ባለመደራጀታቸው ብዙ በርካታ ጥቅሞችን አያገኙም። ህጉንም ሳያውቁ ነው የሚሄዱት እና እዚህ ላይ መንግስትም እገዛ ከኛ ጋር አብሮ በመስራት ብዙ ማህበራትን ለማደራጀት በጋራ መስራት መቻል አለብን። የጋራ ኃላፊነት መሆን አለበት ብዬ አምናለሁ። ሌላኛው ማንሳት የምፈልገው እንዳጠቃለያ በዚህ ሜይ ዴይ በዓል ላይ ወይም የሰራተኞች ቀን ላይ ያከበር ነው፣ በኋላ ትልቅ በዓል ነበረ። ለ50ኛ ጊዜ በኢትዮጵያ ማለት ነው፣ ቀላል አይደለም። ለ50ኛ ጊዜ ቆጥረን እያከበርን ነው እኛ ኢትዮጵያ ውስጥና ለ49 ጊዜ አክብረናል ከዚህ ቀደም። አሁን 50ኛውን ጊዜ እያከበርን ነው። ስለዚህ ዘንድሮ ላይ የነበረን ጥያቄ ለሶስት አመታት እና ከዛ በላይ በጣም ሲሪየስሊ የሚነሳ በማህበራት በሰራተኞች የሚነሳ ጥያቄ ነው። ያ ምንድን ነው? ሚኒመም ዌጅ እንደ ሀገር መወሰን አለበት። ይሄ የግብር ታክስ ሲስተሙ ራሱ መሻሻል መቻል አለበት በቃ። ምክንያቱም የኢትዮጵያ ኢኮኖሚ አሁን እያደገ ነው ያለው እና ኢኮኖሚ እያደገ ነው ያለው፣ ማህበራዊውም እንደዛ ነው እያደገ ያለው ከዛም በተጨማሪ ደግሞ የኑሮ ሁኔታ ከቀን ወደ ቀን እየባሰ የመጣበት ሂደት ስላለ ሰራተኛው ላይ መስራት ሀገር ላይ መስራት ነው የሚል ትልቅ እምነት አለኝ። ሰራተኛው ላይ ስንሰራ ሀገር ላይ ምክንያቱም ሰራተኛው ከሌለ እኮ የፈለገ ምንም ልናመጣ አንችልም። ህንፃ ብናቆም በሰራተኛ ነው ሀገር የቆመች ሰራተኛ ሰራተኛው ስለለፋ ነው። በሰራተኛው ላብ ነው ዛሬ ላይ ሀገር ቆማ ያለችው እና ስለዚህ ሰራተኛው ላይ አሁንም ብንሰራ ነገ የተሻለች ሀገር መስራት እንችላለን እና ሰራተኛው ምንድነው የሚፈልገው የሚለውን ወረድ ብሎ መጠየቅ፣ የሰራተኛ ተወካዮችን ማናገር፣ እነዚህ የተለያዩ ተቋማትን ያሉ ኢቭን ኢፍ አሰሪዎችን ምንድነው ግንኙነታችሁ የሚለውን ነገር ዘንበል ብሎ ማየት በጣም የተሻለ እና ሀገርን የሚለውጥ ጉዳይ ስለሆነ ትኩረት ቢሰጥበት የሚል ትልቅ መልእክት ነው ማስተላለፍ የምፈልገው ማለት ነው።